ስትጠራ አቤት፣ ስትላክ ወዴት። እሽሽ ነው በቃ ይህን በዚህ አድርግ እሽሽ ነው የምትለው እና በጣም አሳዛኝ ሆናለች ከበፊት የበለጠ እና አዲስ አበባ ብትሆን ግን ትጫወትበት ነበር። እሷ ራሷ ግን አሁን ያው እስከሚያልፍ ሀገር እስከምገባ ብላ ታዛዥ ብቻ ሆናለች ማለት ነው እና ምንድ ነው ፕራንክ ያደረጋት። ምግብ ቤት ሄደው ራት ምናም በልተው ነበረ። ብሩኬ እንደተናገረ ራት በልተው ቴካዌ የሚዘው ቤት መታው ነበረ። ከዛ ሌሊት ላይ እራበኝ ብላ ቴክስት ታደርግላታለች። ይሄ ተንኮለኛ የሆነ ልጅ ደግሞ ይሄን አጋጣሚ ተጠቅሜ ለምን ፕራንክ አላደርጋትም ብሎ ያስባል። ከዛ ካሜራውን አዘጋጅቶ መጥታ መብላት እንደምትችል ቴክስት ያደርግላታል። እሷም ደግሞ አገራማን ነው ብላ ልትበላ ትመጣለች ማለት ነው። ከዛ ምንድን ነው ያላት እንዳልተኛ እስካሁን ድረስ እንዳልተኛ በጣም ብርድ እንደሆነ ብቻው መተኛ ተንቀልፎ አልመጣም እንዳለው እና አብረህ እንድትተኛ ይጠይቃታል ማለት ነው እሷ ደግሞ እንዴት ሊሆን ይችላል ምን አስበህ ነው እዚህ ሀገር ማንም የላትን ብለህ ልትጫወትብኝ ነው ወይ አንተማ ቀ ብሩኬ አይደለህም እኔኮ እንደዚህ አይነት ሰው ብትሆን አብሬህ አልመጣም ነበረ እንዴት እንደዚህ ታደርጋለ ምናምን ብላ በጣም ልትነግረው ሞከረች ማለት ነው ማለት እየፈራችሁ እንደሆነ የማታውቅ ብሩኬ እንደሆነባት እንደዚህ አይነት አመል መቼ ጀምሮ እንዳመጣ በፍጹም መገመት አልቻለችም። ምክንያቱም ፕራንክ ነው እንዳትል በዛ ሰዓት ፕራንክ ያደርጋታል ብላ አይመጣላትም ፣ አንደኛ ለሊት ነው፣ ሲቀጥል ደግሞ እሷ ራሷ ነች ራበኝ ብላ የመጣችው። እንጂ ራሱና ይህን ብላ ምናምን ቢላት ትጠራጠራለች። ያው ምናልባት ካሜራ ቪዲዮ ሊሰራ ነው ምናምን ብላ ትጠራጠራለች። ግን እሷ ራሷ ስለሆነች ራበኝ ያለችው በፍጹም እሱ ይዘጋጅበታል ብላ አላሰበችም፣ እና በፍጹም ፕራንክ ሊሆን እንደሚችል አታቅም ማለት ነው። እና ለዛ በጣም የፈራቸው አይታችኋት እንደሆነ መግቢያ ላይ ራሱ እና ምንድነው ያላት፣ በቃ አብረሽ ነው የምታድሪው፣ አብረሽ ነው የምታድሪው። ምን ችግር አለው? ምን ታካብጃለች? እኔ እና አንቺ እኮ በቃ ጓደኛሞች ነን። ብዙ ጊዜያችን ነው። በደንብ ታውቂኛለሽ። አታቂኝ? ወይኔ እኮ ብሩኬ ነኝ። ስለዚህ ከኔ ጋር እኮ ነው የሆንሽው። ስለዚህ ምን ታካብጃለች? በቃ የሆነ በጣም ነው ብስማ። የምር እኔ ራሱ ከሳ አልጠብቅም፣ የሚናገረው ቃላት ከየት እንደመጣለት ማለት እንዲህ አንዳንዴ እኮ ፕራንክ ስታደርጉ የሆነ ቃላት እራሱ እኮ ትሳሳታላችሁ ምናምን የሆነ በቃ ያስሞግርባቸዋል። እሱ እናቴ የተክኖበታል ነገሩ። ስንት ጊዜው ከፕራንክ ውጭ ስራ የለውም ማለት ነው። እና እንደዛ ነው ያላት። ከዛ እሷ እንዲህ በጣም ተሳምነው ፈለገች ምናምን ምናምን ነገር እሱ መስሚያ የለውም። ግን ይባስ ብሎ መጨረሻ አካባቢ ላይ ምንድን ነው ያለው? ይሄው እዚህ ጋር ብር አለ፣ ሁለት ሺ ድርሃም አለ። ከፈለሽ ብር ሰጥሽ እና ከኔ ጋር ደሪ። ያስባችሁታል? ጭራሽ በብር ማለት ነው። ይሄ ደግሞ በጣም የሚያናድድ ነገር ነው። እና እኔ በብር ልትቀይረኝ ነው ወይ? እንዴት ነው እኔም በብር የምትቀይረኝ? ምን አስበሃል አንተ ልጅ? ከመቼ ጀምሮ ነው እንደዚህ ነው የማላቀፍ ብሩኬ ይሆንሃል ምናምናም ነገር በጣም ልታስረዳው ብለው፣ እሱ ግን እናቴ የባሰበት እንደው ምንድን ያላት፣ እንታካብጃለሽ እኔ እኮ ዱባይ አምጥቼ የአዝናና ሆንሽ ስንት ነገር ያደረኩሽ ብር ቢሰላ በጣም ብዙ ብር ነው። ስለዚህ አንቺ ከኔ ጋር ብታደር ኖርማል ነው እኔ ካወጣሁልሽ ብር አንጻር ና ያላት። ና በጣም ያናደዳት ነገር ደግሞ ይሄ ነው። ከዚያ ብርህ ነው ሰጠሃለሁ ስለዚህ መሄድ እፈልጋለሁ ስትለው አትሄጂም አላት። በዛ ላይ ደግሞ ስልኳን ቀምተዋታል። ስልኬን ስጠ ስትለው እምቢ አላት። መጨረሻ ላይ አምባዋ መጠበቃ በጣም እየደነገጠች መጣች ማለት ነው። ምክንያቱም በቃ እዛ ጋር አቅም የላትም ስሯስ ምንም አታመጭም ምናምን ሲለት፣ አዎ ልክ ነህ፣ ምንም አላመጣም ለአንተ ግን ጥሩ ነገር አይፈጠርም እያለችው ነበረ። ምክንያቱም የሆነ ስተት ከሰራ እሱም ወደ ከርቸሌ ሄዱ። በህግ ደግሞ ታውቃላችሁ አንድ ሰው ባልና ሚስት ካልሆነ በስተቀር አንድ ጋር ራሱ መኖር አይችልም እና እሱን እሱን ብላ ለእሱ እሱም እንደሚያሳስበው ምናምን ስታስረዳው ነበር እና ብቻ ጨጓሯን በጣም ነው የላጠው። ግን እኔ በዚህ አጋጣሚ ሀይሚ ጀግናና ጀግናናት በተለይ በተለይ በተለይ እዚህ አሁን በሶሻል ሚዲያ ተጀናጅናችሁ በአካል የማታውቁትን ወንድ ኢትዮጵያ ተቀበለኝ፣ ሄርፖርት ብላችሁ ራሱ ተቀብሏችሁ እሱ ቤት አንድ ወር ሁለት ወር ከርማችሁ ቤተሰቦቻችሁ ጋር የምትሄዱ ብዙ የአረብ ሀገር ልጆች አላችሁ። ብዙ ማውቀው ታሪክ ማለት ነው። ማለት አሁን ከሀይሚራ ብዙ ነገር መማር ትችላላችሁ የምሬን እምላችሁ አሁን ይህች ልጅ ይህ በቃ አንደኛ የሀገሯ ልጅ ነው ቤተሰብ የሚያውቀው አምኖ የሰጠው ማለት ያው ፍቅራቸው የግድ እንደዚህ ቀለበት ምናምን ባያስሩ እንኳን በቃ ብሩኬ ማን እንደሆነ ሁሉም ቤተሰቧ ሳይቀር የሚያውቀው ልጅ ነው የኢትዮጵያ ህዝብ በሙሉ የሚያውቀው ልጅ ነው ብሩኬ ማለት ግን እንደዚህም ሆኖ ጓደኛሞች ናቸው ምናምን ነገር ሌላ ሰው ቢሆን በስመ አብ እንኳን ብሏት ዞሮ ዞሮ ባለቤቴ ነው። ከእሱ ጋር ምንም ማድረግ ይችላለሁ። ላነበር የምታስበው ግን ከሱ አልተማሩ የሚገባችሁ ነገር ክብራችሁ በእጃቸው ነው ያለው። በቃ ክብራችሁን ከጠበቃቸው ማንም ሰው ነው የሚያከብራችሁ። ማንም ማለት ነው፣ የሚያውቃችሁ የማያውቃችሁን በዝና ያከብራችኋል ማለት ነው። እና አንዳንድ ልጆች ወደ አረብ ሀገር ሲመጡ እናት አባት ነው የሚሸኛቸው፣ ወይ ራሳቸውን ችለው ነው የሚመጡት። በሶሻል ሚዲያ ሰውን አውቀው አውርተው ተጀናጅነው ከዛ ይሄዳሉ ማለት ነው። አሁን በባለፈው ምን መሰላቸው መሰላችሁ ልጅቷ ኢትዮጵያ እያለች ታውቀው ነበረ። ከዛ በመሃል ተጣሉ። ከዛ እዚህ ሰባት አመት ስትሰራ ሰው ቤት አውርተው አታቅም። ከዛ መጨረሻ ኢትዮጵያ ልገባ ስትል ሀይ ምናምን ትለውና ሀይ፣ ከዛ አትመጭም እንደ ምናምን ስላት መስከረም ልመጣ ነው ምናምን ነገር ትለዋለች። ከዛ መስከረም ልትመጭ ነው ምናምን፣ ከዛ እሺ፣ ለምን የድሮ ፍቅራችንን አንቀጥለውም ምናምን ትለዋለህ ይላታል ማለት ነው። ከዛ እሺ እኔ ይቀበልሻለሁ እሺ አንተ ተቀበለኛለህ ምናምን ከዛ ኤርፖርት ሄዶ ተቀብሎ አታምጥቷት እቤቱ ወስዶ ከዛ አብረሽ ኒደሪ ነው ያላት። እሷ ደግሞ ኖ አብሮ አላድርም ሲጀመር ከዛ በፊት መመርመር አለብን ምናምን ስትለው ከዛ ገጀር አንስተው ገደላት ማለት ነው። አስባችታል። ከዛ ገደላት ያመጣችውን ወርቅ፣ ላፕቶፕ ሌላ ደግሞ ምንድን ነው? ብር ምናምን ስንት አስራ አንድ ሺህ ምናምን የዱባይ ብር ይዛ ገብታ ነበረ ማለት ነው። እሱን ይዞ ሁሉ ተሰወረ። ከዛ ሰፈሩ እንዳለ እንትን ሲል ሽታ ምናምን ነገር ሲያመጣ ይሄ ነገር እዚህ አካባቢ ሽታ አለ ምናምን ተብለው ፖሊስ መጡ። ሲመራ እንትን ሲፈትሹ ልጅቷ እዛ ተገኘች ማለት ነው። ከዛ እሱ ግን አድርጓል። ፓስፖርቷን ወስዶ ውጭ ከሚገኝ ትቦስት ማለት ነው፣ ትንሽ ከሰፈር ራቅ ብሎ ትቦስት ውስጥ ከቶታል። የእሷ የሆነ ነገር እንዳለ ይዞ ሄዷል። ላፕቶፕ፣ ስልክ፣ ወርቅ ምናምን አንዳንድ የሚያጓጉ ነገሮችን ጌጣጌጦችን ይዞ ሄዷል። ነገር ግን ፖሊሶቹ እዛ ሲመረምሩ ምናምን ትኬት ታገኙ የደርሶ መልስ ትኬት ማለት ነው። እና እዛ ጋር ስሟ ምናምን ነገር ስላለ ማን እንደሆነች በፓስፖርት ቁጥሯ ምናምን ተገኘ። የት አገር ልጅ እንደሆነች ማን እንደሆነች ምናምን ነገር መጨረሻ ላይ ታወቀ ማለት ነው። ከዛ ልጅቷ ከዚህ በፊት ሌላ ትዳር እንደነበራት እንደተፋታች ሌላ ልጅ እንዳላት እና ያ ልጇ ደግሞ ቤተሰቦቿ ጋር እያደገ እንደሆነ እና ልጅቷ ሰባት ዓመት ሙሉ ትሄዳለች ትመጣለች። የአሁኑን ስትመጣ ግን ለቤተሰብ አልነገረችም። እነሱ የሚያውቁት እዛው ዱባይ እንዳለች ነው እንጂ እንደመጣች አያውቁም። እሷ የተናገረችው ይሄ በቅርብ የሚያወራት ወንድ ነገረችው፣ እሱ ተቀበላት እና ፖሊስ ይቺን ልጅ ፈልጎ ባያገኛት ኖሮ እንግዲህ ቤተሰብም ልጅ ዱባይ ሄድ አጠፋች ነው የሚሉት። ኢትዮጵያ መጥታ መሞታ ነው እራሱ አያውቁም ነበረ ማለት ነው። እና ምን ሌላችሁ ፈልጌ ነው የሚያውቃችሁ? ለምን አብሮ አድርጋችሁ አይሆንም። ክብር ከሌላችሁ ማንም ሰው ሊያከብራችሁ አይችልም ማለት ነው። ስለዚህ ክብራችሁን ጠብቁ። እውነት ክብራችሁን ጠብቁ። ሀይሚ ይህንን ያደረገችው ጀግና ናት። የምር ጀግና ናት። ጀግና እንደዚህ እንደዚህ ስትሆኑ አልኳችሁ፣ ሌላም ሰው ያከብራችኋል። እሱ ራሱ ራሱ በጣም ነው የሚያከብራችሁ። ብሩኬም እያለ ነበረ፣ ይሄ ፕራንክ እንደማይሳካልኝ አውቃለሁ፣ ልትመታኝ እንደምትችልም አውቃለሁ፣ ግን እተማመንባታለሁ ሀይሚ ምን አይነት ልጅ እንደሆነች ስለምተማመንባት ዱላም ሊጠብቀኝ ይችላል እያለ ነበር። እንዲህ መባል ራሱ አንድ ትልቅ ነገር ነው ማለት ነው በቃ ጀግና እንደሆናችሁ ሲያውቅ በክብራቸው እንደማትደራደሩ ሲያቀሱ ራሱ በጣም ነው የሚያከብራቸው። ጭራሽ ለእናንተ ያለ ፍቅር ይጨምራል እንጂ ምንም አይቀንስም ማለት ነው። ስለዚህ ክብር በገንዘብ አይቀየርም። ክብር በምንም ነገር አይቀየርም። ክብርና ፍቅር እንደውም ከፍቅር ክብር ይበልጣል። በነገራችን ላይ አንድ ሰው እወድሻለሁ እያለ በየቦታው እያዋረደሽ በያገኘው አጋጣሚ በየሰው ፊት በየመድረኩ ላይ ከሚያዋረድሽ የማያፈቅርሽ ሰው ቢያከብርሽ ይሻላል። አንዳንድ ሰው ዋናው ፍቅር ይላል። ኖ ከፍቅር ክብር ይበልጣል። ገብታችኋል አይደለ? ክብር የሌለበት ፍቅር ባዶ ነው። ስለዚህ ባትፋቀሩን ከተከባበራችሁ ይሻላል ማለት ነው። ስለዚህ በክብራችሁ አትደራደሩ። ክብር ደግሞ ከራስ ይጀምራል። እኔ ራሴን ሳከበር ሌሎች ሰዎች እኔን ያከብሩኛል ማለት ነው እንጂ እኔ ሳልከበር አክብሩኝ ብዬ ግግም ማለት አልችልም። ምክንያቱም የሌለኝም ባህሪ እንዴት ነው እነሱ ክብር የሚሰጡኝ? እኔ ክብረ ቢስ ስሆኜ እንዴት ነው ክብር ስጡኝ ብዬ ልል የምችለው? ስለዚህ ምልላችሁ ፈልጌ ነው። ሀይሚ አንበሳ ትዕግስት ትዕግስት ከቤታቸው ነው። የጋሽዬ ልጆች ማለት ነው። የአብረሽን ትዕግስት ታውቃታላችሁ። እስከ ጠግ ነው። የፈለገ ነገር ሲባል ሲመታ ሲገፈተል ፀጥ ብሎ የሚያሳልፍ ልጅ ነው ማለት ነው። ሀይሚም ዛሬ ይህንን ያየንባት በጣም ትዕግስተኛ ልጅ ናት። የመጨረሻ እንደ ሌላ ሰው ቢሆን ወይ እሺ ብሎ ከሱ ጋር ኦኬ ምናምን ነገር ይላል ሌላ ወይ ደግሞ ሌላ ከሆነ እሪ ብሎ ልክ እንደ ኢትዮጵያ የአፓርታማውን ነዋሪ እንዳለ ይጠራል ማለት ነው ግን ያ በሲስተም ለማለፍ የሞከረችበት መንገድ በጣም የሚደነቅ ነገር ነው ስለዚህ እህቶቼ ከአይም ተማሩ ሶስት ወር አውርተሽ ሶስት ወር አውርታችሁ ከዘባ ስትገናኙ ሌላ ነገር ሲላቸው ኦኬ የምትላሉ በሶስት ቀናችን ተጋባን በሳምንታችን ጓደኛ ሆነን እያላቸው እንደ ደህና ነገር ሚዲያ ላይ የምታወሩ በጣም ብዙ ሰዎች አላቸው ማለት ነው። ለዚ እኮ ነው ትዳራቸው ራሱ የማይቀጥለው ማለት ነው። ገብቷቸዋል። በአጭር ጊዜ ትተዋወቃላችሁ፣ ከአስከበ ያላቸውን ነገር ታወራላችሁ፣ ከዛ ወይ ወደ ገደለው ትገባላችሁ። ከዛ እንደ ነው ከአንቺ ጋር ሊኖር የሚችለው በትንሽ ጊዜ ነው ያገኘሽ፣ ከዛ በትንሽ ጊዜ ይተውሻል። በቃ የሆነ እንደ ነው የሆነ ወረት ወረተኛ ነው የሚሆነው። ራሱ ገብቷቸዋል። ግን እንደዚህ ፈግቶ አፍግተሹ መከራውን አሳይተሹ ለአንቺን ለፍቶ ካገኘሽ ማለት ነው፣ ማንም ሰው የለፋበትን ነገር በቀላሉ አይተውም? ገብታችኋል። ወርቅ ለመሰላችሁ እንደዚህ ውድ የሆነው ወርቅ ለማግኘት በጣም ብዙ ፕሮሰስ ያስፈልገዋል። ከመሬት በታች ተቆፍሮ ተገኝቶ፣ ከዛ ደግሞ ተነጥሮ ስንት መከራውን አልፎ፣ በሰዓት ውስጥ አልፎ ነው አደለ። ለዛ ነው ዋጋው የተወደደ እንጂ ሌላ ታምር ነገር አይደለም። የሰውም ልጅ ውድ በሆነ ቁጥር ዋጋው ይጨምራል ማለት ነው። ስለዚህ ሀይሚዬ ይመችሽ፣ የምር አንበሳ ጀግና ነሽ። አንተ ተንኮለኛ ደግሞ ቀንህን ጠብቅ ማለት ነው። ኢትዮጵያ ተግባና በነብስህ እንደምትጫወትብህ ነው የምር። ቆይ ያለች ነው ራሱ ይቅርታ ምናምን ሲላት ራሱ የውሸት ሳቀኝ የሳቀች ጠብቀኝ አይነት ነገር እያለች ነው። ፕራንክ ደግሞ ያው ሀይሚ የተካነችበት ነው በጣም ጎበዝ ናት። እሷ እራሱ ፕራንክ ስታደርግ ማለት ነው። እና በነብሱ እንደምትጫወት ነው የምር እና ለማንኛውም የምር ሀይሚ የሀይሚ አድናቂዎች እስኪ ሊያቸው ማለት ነው። ጀግና ናት የምር።